ሊወጣው እንዳሉት ወይም እንደሆነችው አሁን ደግሞ ወልቃይትን በስመ ኮንቴስትድ የሆነች አወዛጋቢ በሚል ፌዴራል ያስተዳድራት ብሎ የኦፒዲዮ እና ጥቂት የደቡብ ጎንደር ልጆች ማን የሚባለው ቀጭኑ ሰው የሚያስፈራራው የጎንደር ስኳድ ውስጥ ያለው አገኘው ተሻገር እነሱ የሚያርሷት፣ እነሱ የሚጠቀሙባት ስቴክሆልደሮች ያሉባት ጎንደር ስኳድ በሚል የተሰበሰበ የጎንደር የግፉአን ምናምን ናመን የሚል ይሄ ከኦፒዲዮ ጋር አብረው የያዟት እነሱ ብቻ የሚጠቀሙባት እንጂ የትግራይም የአማራም አደለችም የትግራይም የአማራም አደለችም ስለዚህ ይህንን እንዲያ ፋሲልቴት ግን ያደረገው ማነው ነው ስምረት ስምረቶች ይህንን ፋሲልቴት አድርገዋል ስምረቶች በብርሃኑ ጁላ የሚመራ ትግራይ ፒስ ፎርስ የሚል ለጦርነት የተዘጋጀ ግን አሳች ትግራይ ፒስ ፎርስ የሚል ሰራዊት ወደ ትግራይ ጥይት የሚተኩስ ወደ ትግራይ ድሮን የሚያስልክ ወደ ትግራይ ድሽቃ የሚተኩስ ሞርታር የሚተኩስ ሰራዊት ፈጥረዋል እንደማ እነስምረቶች። እሱ ብቻም አይደለም፣ የብልጽግና መንግስት ባለስልጣኖች ናቸው። ጌታቸው ረዳ የአብይ አህመድ ሚኒስተር ነው። የአብይ አህመድ ተከፋይ ነው። እነ ጻድቃን የነ ብርሃኑ ጁላ አማካሪ ናቸው። ከጌታቸው በፊት የፌዴራልን ስልጣን የያዙት ጻድቃን ናቸው። የመልሶ ማደስና መገንባት በሚል አብይ አህመድ ያቋቋመው የዛ ሚኒስቴር የምክትል ቦርድ ሰብሳቢ ናቸው ጻድቃን። ከጌታቸው በፊት የብልጽግናን የፌዴራልን ስልጣን የያዙት ጻድቃን ናቸው። እንዳለ ብልጽግና ውስጥ ያሉት ማነው? ስምረት ውስጥ ያሉት በብልጽግና ውስጥ ስራ ስልጣን የተሰጣቸው አቶ ነክ እንደያ ሚኒስተሮች ምድር ባለው ምክትል ሚኒስተር ዋቴቨር። ስለዚህ ብልጽግና ስለ ስምረት ኦፕንሊ በምንዳስሰው በምንነካው በምናየው በምናሸተው ሙሉ ፊዚክሊ ወጥተው ከብልጽግና ጋር ከአብይ አህመድ ጋር እጅለጅ እየተያያዙ ዳቦ እየተጎራረሱ ማር እየተቀማመሱ ሻምፓኝ እየከፈቱ ፓርክ እየመረቁ የተለያየ ነገር እያደረጉ በብልጽግና ሚዲያዎች እየወጡ ኢንተርቪው እያደረጉ በብልጽግና ዲጂታል አርቢ እየተደገፉ የብልጽግና ሪፐብሊካን ጋርድ እየጠበቃቸው በፊት ለፊት እና በግልጽ አይተናል። ስምረትን ከአብይ አህመድ ጋር አንላይንስ እንዳደረጉ የሚደንቀኝ ነገር በትክክል በትክክል የአብይ አህመድ ስትራቴጂ ነው የሚከተሉት አሳጅ ዲሲቨር በጣም ነው የሚገርመኝ። ህግንና ፖሊሲን ነው ደግሞ የሚደንቀኝ ነገር ወንጀል ሲሰሩ የሚያረጉትን ወንጀሉን ሲሰሩ በህግ ጀርባ ተደብቀው፣ በፖሊሲ ጀርባ ተደብቀው። አሁን ብልጽግና ውጭ ስምረቶች ምንድን ነው የሚሉት? ከአብይ ጋር ለመስራት ይላሉ። የፕሪቶሪያ ስምምነት ዲክቴት ስለሚያደርገን ነው፣ ማንዴት ስለሚያደርገን ነው ይላሉ። ከአብይ ጋር ለመስራት የፕሪቶሪያ ስምምነት እነሱ ብቻቸውን ማለት ነው። እነሱ ብቻቸውን የፕሪቶሪያ ስምምነት ባለቤቶቹና ከአብይ ጋር ትግራይን ለመውጋት ወደ ትግራይ ድሮን ለመላክ ወደ ትግራይ የሚተኩስ ትግርኛ ተናጋሪ ሰራዊት ለመገንባት ስረኞችን ፈትቶ ክሪሚናሎችን ክሪሚናሎችን ፈትቶ እስከነ ፋይላቸው ወደ አብይ መላክ በትግራይ ህዝብ ላይ ጥላቻ መናገር የትግራይ ባጀት እንዲቆም መከልከል ትግራይ ላይ የተጀመረው ጦርነት ወይም ጀኖሳይድ እንዲፈጸም የምናደርገው የፕሪቶሪያ ስምምነት ስለሚያዘን ነው የሚል ታስበው እንግዲህ የፕሪቶሪያ ስምምነት የሚያዘውን በሙሉ አፍርሳ ግን እያሉ ያሉት ከአብይ ጋር መስራታችን የፕሪቶሪያ ስምምነት ስለሚያዘነው ይላሉ። ስምረቶች የብልጽግና አሽከር እንደሆኑ የብልጽግና ዊንግ እንደሆኑ የአብይ አህመድ አላያንስ እንደሆኑ ከአብይ አህመድ ጋር ሆኖ ትግራይን ለመውጋት ለማጥፋት ትግራይ ለመጨፍጨፍ እየፈለጉ እንደሆነ የአደባባይ ሚስጥር ነው። ቆይ በይሄ እኮ ዝም ብሎ በምናምን በሀሳብ ወይ በጥርጥር ወይም እንደሚባለው ሰርከምስትንሻል የሆነ ኤቪደንስ አይደለም እያለ ያለ ነው። ፋክት ነው፣ በቃ የሚጨበጥ የሚዳሰስ የሚታይ የሚነካ ነው። ስምረት ብልጽግና ናት፣ ትግርኛ የሚናገሩ ብልጽግና በቀደም ያየ ሰው እኛም ብዙ ጊዜ ያለውን እሱን በቀደም ብሎታል ኢቨን አሁን እውቅና ተሰጥቶት ተፈናቃዮችን መልሶ በቲፒኤፍ በሚባል ሊጠበቅ ልክ አብያ መለ ጌታቸው ብሎት አሸቴ ነው ምና የሚባል ወዶ ጥርጉርቡ እንዳወጣው ማለት ነው። ጌታቸው ትግራይ አሁን ቆልቃይት ኮ እየተዳደረች እኮ ያለችው በትግርኛ ተናጋሪዎች ናት በምትል አሳች ቃል ማለት ነው። በሴንቲንግ ደግሞ ተፈናቃዮች ኮ እየተጠበቁት ያሉት በቲፒን ነው የሚል ግን በኦፒዲዮ ስር የሆነች ያንን ለማድረግ ነው ተፋ ጎንበስ ቀና እያሉ ያሉት። ፓርቲ አቋቋመላቸው፣ እውቅና ሰጣቸው። አሁን ምርጫ ሊያረጉ ነው። ከዛ ደግሞ አመራሩን መጥቶ ሰራዊቱም ይዞ እነጌታቸውን ትግራይ ውስጥ ገብቶ ትግራይን የኦፒዲዮ አሽከር ለማድረግ ነው። ሌላ ምን ነገር የለው። አላማው ይሄ ነው። ግን እነሱ የሚሉት ምንድን ነው? አይ የፕሪቶሪያ ስምምነት ስለሚያዘን ነው፣ የፕሪቶሪያ ስምምነትም ስለምናስፈጽም ነው። አውሬዋ ብያ ምንድን ነው ያለን? ትግራይ ሄዶ ሲጨፈጭፍ ሲገድል ሲያድር ሲያርድ ሴቶችን ሲያስደፍር ጀኖሳይድ ሲፈጽም ህግ ላስከብር ነው ላስከብር ሆኑ መጽሐፍ ቅዱስ ምን ይላል አመፅን ህጋዊ የሚያደርግ የአመፅ ዙፋን ከአንተ ጋር ሊያብር ይችላልን ይላል አመፅን ህጋዊ የሚያደርግ ነው አመፅን ህጋዊ የሚያደርግ የአብይ አህመድ መንግስት አመፅን ህጋዊ የሚያደርግ ነው በህግ ጀርባ ሆኖ ነው የሚሰሩት ሁሉ የሚያደርጉት ያሉት ስለዚህ ይህንን ሁሉ እያየን ስለ ብልጽግና ስለ ስምረት ማለት ነው እንዴ ጌታቸውን እኮ ዲፌንድ የሚያደርጉት እኮ የዲጂታል አርሚዎች ናቸው እኮ እነ ናትናኤል መኮንን እኮ ናቸው፣ ስለ ጌታቸው የሚናገሩት የትግራይ ህዝብ ላይ ጀኖሳ ይፈጽ የሚሉ ይለቁ የሚሉ እነ ብርሃኑ ጁላ እኮ የትግራይን ህዝብ ማዕት እያፈሰሱበት ያሉት የነጌታቸው ጠበቃ እኮ እነሱ ናቸው። በቃ ከመቶ ከሺህ ከታውዘንድ ከሚሊየን በላይ ኤቪደንስ ፋክት ማቅረብ እየቻልን ስለ ስምረት አይ ትግራይ ውስጥ ያሉት የቲዲኤፍ አመራር እና ቲፒኤልፍ ደግሞ ከሻቢያ ጋር እየሰሩ ነው ይሉናል። ማስረጃው የት አለ? ሻቢያ ከህወሓት ጋር እየሰራ ነው ከትግራይ ሊደሮች ጋር ከቲዲኤፍ መሪዎች ጋር እየሰራ ነው የሚባል ማስረጃ እስኪያምጡልኝ፣ የቱ ጋ ነው ህወሓት ወይም የቲዲኤፍ ጀነራሎች ወይም የቲዲኤፍ አዛዥ ከሻቢያ አመራሮች ጋር እጅ ለእጅ ተያይዘው ዳቦ ሲጎራረሱ ማር ሲቀምሱ ፓርክ ሲመርቁ ሽርሽር ሲሄዱ ያየነው የቱ ጋ ነው? አብይ አህመድ ለነጌታቸው ለነጻድቃን እያሳየ ያለውን እርዳታ አደባባይ የወጣ አገዝ የቱ ጋ ነው? ሻቢያ የሚባለው ከትግራይ ጋር ሲያደርግ ያየነው የቱጋ ነው? ሻቢያ ለትግራይ ሰራዊት ሲያሰለጥንላት ያየነው የቱጋ ነው? ሻቢያ ሚዲያ ሰጥቶ ህወሓትን ወይም የትግራይን በሱ ሚዲያዎች ሲናገር ወይንም የሱ መንግስት ላይ በአማካሪነት በሚኒስተርነት፣ በቦርድነት በተለያየ ነገር ላይ ስልጣን ሰጥቷቸው የህወሓት አመራሮች ከሻቢያ ጋር ሆኖ ሲሰሩ ያየናቸው የቱ ጋር ነው? ማስረጃው እንዴት ተደርጎ ነው ኢኩቫለንስ እየተፈጠር? ዝም ብለን ስንሰማቸው እኮ እነሱ ከሻቢያ ጋር የሚሰሩ ይሆናል የቱ ጋር

ነገር ግን ደብረ ሲሆን ግን ከሻቢያ ጋር እየሰራ ነው የሚባል ግን አንድ እንኳን አንዲት እንኳን የምናስረዳት የምናቀርባት ፋክት የለችም። አንድ አንዲት አንዲት ፖይንት ስ ኤቪደንስ የምንለው የለም። ተራ አክቲቨስትነን ብለው ራሳቸውን የጠሩ ወጥተው ከሚናገሩት ጽምዶ ተብሎ ህዝብ ከህዝብ ጋር ተገናኘ ሲባል ያየ ነው። የትኛው የሻቢያ ጀነራል ፊሊጶስ በሉት ኤፍሬም በሉት እስክንድር በሉት ዋቴቨር ገብረ ኪዳን በሉት ደበሳይ የቱ ጋ ነው መጥቶ ከቲዴፍ አመራሮች ጋር ሆኖ እነ ጌታቸው እያደረጉት ያሉትን እነ ጻድቃን እያደረጉ ያሉትን ስምረቶች እያደረጉ ያሉትን እጅ ለጅ ሆኖ ያሳዩን የቱ ጋ ነው የቱ ጋ ነው ደብረጽዮን እና ኢሳያስ አፈወርቂ እጅ ለጅ የተያያዙት ሞንጆሪኖ እና ወይም ኢሳያስ የቲዴፍ አመራሮች እና የሻቢያ ሚሊታሪ አመራሮች እስኪ አንድ አንዲት ማስረጃ አሳዩ፣ አቅርቡልኝ። እነ ብልጽግና የፈጠሩት ትርክት፣ ከሻቢያ ጋር እየሰሩ ነው የሚባለው ትርክት ብቻ ነው ማስረጃው። ጌታቸው ከሁን በፊት ምን ብሎናል? የራስህን ውሸት እንደ ማስረጃ አድርገህ ታቀርባለህ ብሎናል። ከሁን በፊት የራስህን ውሸት እንደ ማስረጃ አድርገህ ታቀርባለህ። የእነሱን ውሸት ማስረጃ አድርገው ካላቀረቡ በስተቀር የትም ቦታ ላይ ማስረጃ ሆኖ ማስረጃ ሆኖ ሊቀርብ የሚችል አንዳች ነገር የለም። እዚህ ጋ ጻፉልኝ ያያችሁት ማስረጃ አለ ሻቢያና ህወሓት ወይ ሻቢያና ቲዴፍ የሚሰሩበት ጽምዶ ብለው የተወሰኑ አክቲቪስትንን የሚሉት ወጥተው ከሚናገሩት ውጭ ወይ ሻቢያ በመግለጫው ሲሰጥ ወይ ከትግራይ ሲሰጥ ያየ ነው አለ የምናቀርበው ማስረጃ አለ ነው ይሄ ሁሉ እኮ የህወሀቱ ድክመት ነው ወጥተው ማብራሪያ ስለ እኔ በፊት ምን ነበረ ህወሀት የሚባለው የፓርቲያቸው ካልቸር ነው ሚዲያ ላይ መቅረብ አይደለም አቅም ስለሌላቸው እውቀት ስለሌላቸው መናገር ስለማይችሉ ነው ህወሀቶች ሚዲያ ላይ የማይመጡት አቅም የላቸው እውቀቱ የላቸው ኮምፕተንሲ የላቸው እንጂ አቅም ቢኖራቸው ድሮ እኮ ወጥተው እንዴ ይህንን እኮ መልስ መስጣት ነበር። ዛሬ እኮ ከብልጽ ከነ ከብልጽግና እና ከስምረት አልፈው እነ አሌክስ ዶዋል እኮ እየተናገሩ ነው ያሉት። እነ ትራቮል ሚባል እኮ እየተናገሩ ነው ያሉት። ከነሱ ማልፈውን እማወራላችሁ ማን ነው ይህንን እያደረገ ያሉ? አሌክስ ዶዋል ማኑን ያን ኢንፎርሜሽን ሰጠው ሙሉ ጌታ ጫልቱ ነው። እነ ከጀውቴ ትራቮል ነው ምናምን የሚባለው ማን ነው የሰጣቸው? ያለው እነ ጌታቸው ናቸው። ይሄንን እንኳን ወጥተው ህወሓቶች አይመልሱም። ግን ምንም አይነት እኔ ለራሴ መፈለግ ጀመርኩኝ ህወሓቶች እስቲ ከኤርትራ ጋር እየሰሩ ነው አንዳች ነገር የለም። አንዳች ኢሳያስ የሚባለው ሲናገር ሰምተነው አናቅም። ማንም የሚባለው ምናምን ይሄ የኤርትራው አክቲቪስት ማን ነበር ስሙ? ስላሙኖች ሰይድ ምናምን አንዋር ሰይድ ሰይድ ምናምን እሱ ወጥቶ ሲያወራ ከሰማነው ውጭ እሱም ደግሞ የራሱን ነው የሚናገረው ትግራይ ብትነካ ዝም ብለን አናየም ሜቢ ነው እንደዛ ማለት አለባቸው ለምን ለህልውናቸው አሁን ኖ ሪያላይዝ ያደረጉት ትግራይ መጥተው ወደ እነሱ ሊመጡ ትግራይን አድክመው ወደ እነሱ ሊመጡ እንደሆነ ኦፒዲዮች ያኔ አልገባቸው እነሱ የታያቸው ልክ አብይ አህመድ እንዳለው በሬ ወይ ሳርሳሩን እያየ በሬ ወይ ሳርሳሩን እያየ እንዳል አውል ሰኢድ ቴንክ ዩ ሶ ማች አውል ሰኢድ ከነገረን ውጭ አንድ ማስረጃ የለም አንድ ማስረጃ የለም ህወሓት ወይም ቲዲኤፍ ከሻቢያ ጋር እየሰሩበት ያለውን

ፓርቲ ንባይ ስምረት ስምረትና ፕሮስፐርቲ ክሬት ያደረጉት ናሬሽን ነው እንጂ፣ ዜር ኢዝ ኖ ሲንግል ኤቪደንስ ሻቢያ ከትግራይ ካሉት ኃይሎች ጋራ እየሰራ መሆኑን ማሳያ የለም። ግን ምን አድርገውታል? ኒውትራልን አሁን ያመጡት ዘዴዎችን ያንንነ ጌታቸውን ሆ ብሎ የረዷቸው የሚያሸንፉ መስሏቸው በቃ በየሳምንቱ እየወጡ አናሊስት ሲሰጡ የነበሩት አሁን እነ ጌታቸው ብልጽግና መሆናቸውን ከክሎዜታቸው ወጥተው ልብሳቸውን አውልቀው ገላቸውን ሲያሳዩን ኒውትራል ነን ይላሉ። ኖ ኒውትራል ነን ማለት በቀኛ ማንንም አንደግፍ ነው። የደገፉት እነ ጌታቸውን ነበረ። እነ ጌታቸው ደግሞ ራቁታቸውን ወጡና ብልጽግናቸውን እኛ ስንለው የነበረውን በፊት በአደባባይ ያረጋገጡት። ስለዚህ አሁን አፍረት ስለሆነባቸው እነጌታቸውን መቃወም አይፈልጉም። ቢኮዝ ዴይ ስቲል ሳፖርት ዘም ግን ኒውትራልን በሚል ሲፈልጉ ልክ ጌታቸው መንካት ሲፈልጉ ህወሓትን እየወጡ ይሰርባሉ። ህወሓቱን ደግሞ ልክ እሱ ከሻቢያ ጋር እየሰራ እነዛ ዜር ኢዝ ኖ ኤቪደንስ ፋክት የሌለበት ኤቪደንስ የሌለበት ምንም ዳታ የሌለበት ነገር ክስ ማቅረብ አትችልም። ልትከስ ምትቀምትቀ ማስረጃ ስታቀርብ ነው ፋክት የሆነ ተጨባጭነት ያለ ግራውንድ ላይ ያለ ትክክለኛ የሆነ እንደነጌታቸው ከብልጽግና ጋር እየምናየው አይኖቻችን የሚያዩት ጆሮቻችን የሚሰሙት በእጆቻችን የምንዳስሰው ፊዚካል ባዲ ያለው ሪሌሽንሽፕ አላያንስ ጥምረት ነው እያየን ያለው ስምረት ጥምረት ስምረት ጥምረት ነው መባል ያለባት። ጥምረት የብልጽግና ጥምረት ሆና እየሰራች ነው ያለችው በምንም ልንክደው የማንችለው። በአደባባይ ወጥተው እነጌታቸው ረዳ ወንጀሉን ለትግራይ ሰጥተው አብይ አህመድን አጽድተውት ነው ያሉት። እና ዲስ ካይንድ ኦፍ ኢኩቫላንሲ ማስተካከል አለበት። አልፎ ተርፎ እኮ እኛን ከሻቢያ ጋር በቅርቡ ወጣውና እንዴ፣ ምን አረገ? የኤርትራ ህዝብ ይደበደበ ምን ስላደረገ የኤርትራ ህዝብ ይደበደበ? አሁን እኮ ከሻቢያ ጋርም አይደለም ፀባቸው፣ ከህዝብ ጋር ነው። እነዚህ ሰዎች ደግሞ ህዝብን ሲጨፈጭፉ አይተናል። ብርሃኑ ጁላ የወለጋን ህዝብ በማደሄቱ በክብር ነው የሚያወራው። የወለጋን ህዝብ ከበቀደም አሳየቸው ነበረ ቦረና ከቦረና በታች አድርገነዋል ብሎ በደፍረት ነው እያወራ ያለው። ህዝብን መግደል ህዝብን መጨፍጨፍ የእነሱ እንደሆነ አይተናል። የትግራይን ህዝብ እንዴት እንደጨፈጭ ህግ እናስከብር፣ ወያኔን እናያዝ ብሎ ገብቶ ህዝብን አርዶ ጨፍጭፎ እንደወጣ አይተነዋል። አማራ ላይ ህግ ላስከብሩ ነው ህዝብን እየጨፈጨፈ እንደሆነ አይተነዋል። ዛሬ ደግሞ ወደብ ሲለን ህዝብን አላፈሩም ከነጭራሹ የኤርትራ ህዝብ የቁጥሩ ማነስ ራሱ እንደ ወንጀል ነው የታየለት። ያለው የሚያስቀው ከድንቁርናው የተነሳ አብይ አህመድ ፀሐይ ለሱ ብቻ ነት ወጣ የሚመስለው የኢትዮጵያ እናቶች ሶስት ሚሊዮን በአንድ ዓመት ሲሆኑ የኤርትራ እናቶች ግን አይወሉ። የኤርትራ እናት ግን መካናት ግን ማጭም የመቶ ሀያ ሚሊዮን ህዝብ ሶስት ሚሊዮን በአመት ከወለደ አስር ሚሊዮን ወይ ዋቴቨር ሚሊዮን የኤርትራ ህዝብ የተወሰነ ሰርትን አማውንት እንኳ ይወልደ። ለእነ አብይ ግን ራሱ ያካልኩሌሽን አይሰራም ምክንያቱም ፀሐይ ምትወጣው ለእነሱ ብቻ ነው። በአደባባይ ህዝብን እጨፈጭፋለው ሲ ኤርትራን ህዝብ እንዴ! አረ ይሄ ነገር ተው። ባለፈው እኮ የትግራይ ደም ያለባቸው በፐርሰንቴጅ እየተመዘኑ እስር ቤት ገብተዋል። በፐርሰንቴጅ እየተመዘኑ ተገለዋል። ኳርተር ምናምን ፐርሰንት ትግራይ ያለብህ እየተባሉ ታርደዋል፣ ተገለዋል፣ ታስረዋል፣ ተጨፍጭፈዋል። ዛሬ ደግሞ በኤርትራ አይኖች ላይ የሚያደርገው ወደየጓዳችን የሚጋ ለምሳሌ የሌሎች ኤርትራ ዘር አላቸው ስለ ቆያ ያው ኤርትራዊ ነው እኮ የሚመክራት ያለው ከጎና ሆኖ አሉ እንደነሱ ባለጌ የመስሏቸው እንዴት የከበረ ባለቤት እንዳለ እንዴት ጨዋ፣ እንዴት አንደ በተሩቱ እንዴት እግዚአብሔርን የሚፈራ እንዴት ማነር ያለው እንዴት ወይ ሪስፔክትፉል የሆነ ባለቤት እንዳለ እንኳን የማያውቁ እንደነዚህ ተራ ዱርዬዎች ግን ዋንነታቸውን ገለጡት። ጸባቸው ከህዝብ ጋር እንደሆነ በአደባባይ መሰከሩት። ኤርትራ የሚባለው ነገር እንደ ወንጀል እንደታየ፣ ኤርትራዊነት ማለት ለእነሱ ወንጀል እንደሆነ፣ ኤርትራዊን እንዳለን ማጥፋት እንደሚፈልጉ መሰከሩት። ስለዚህ እነት ጌታቸው ረዳ ከብልጽግና ጋር እየሰሩ ብቻ ሳይሆን የብልጽግናን ሀሳብ እያስፈጸሙ እንደሆነ ሚሊየን ማስረጃዎች አለኝ። ቲፒኤልኤፍ እና ቲዲኤፍ ግን ከብልጽ ሻዕቢያ ጋር እየሰሩ እንደሆነ አንድ ማስረጃ የለኝም። ዚሮ። አንድ ማስረጃ የለችኝም። ይሄ ነው ብዬ ላቀርበው የምችለው ፋክት የለኝም አሌክስ ደዋል ከየት አምጥቶ እንደሆነ ያ ነው የሚቀባጠረው አላቅም ያንን የሚያክል ትልቅ ሰው በእነዚህ አሳቾች ተሳስቶ ታሪክ ይቅር የማይለው እንደኛ አይነት ሰዎች እኮ አሉ ቁጭ ብለን የምንሰማ እኮ አለን እኮ ሳይለንት ማጆሪቲ እኮ አለ ብዙ እኔን ስተውኝ ምሁራኖች ፕሮፌሰር ሙሉጌታ ዛሬ ወጥቶ ይናገር ነበር ደደቤት ላይ የፕሮፌሰር ሙሉጌታ የትምህርት ደረጃ እና የአሌክስ ደዋል እንኳን እኩል አደለም በስኮላር እንዳቸው በምሁርነታቸው እንኳን እኩል ሊቀመጡ አይችሉም እንደነ ፕሮፌሰር ሙሉ ጌታ አይነቶች ደግሞ ሚሊዮንስ አሉ ኦር ታውዘንድስ አሉ ር ሊስኒንግ ቱ ሂም አሌክስ ዶዋል ሙሉ ጌታ ጫልቱ ብቻ አይደለም እንደነ ሙሉ ጌታ ገብረ እግዚአብሔር የሆኑ እንደነ ፕሮፌሰር ሙሉ ጌታ አይነቶች ደግሞ ብዙ በመቶ ሺ የሚቆጠሩ ወይ በሺ የሚቆጠሩ ወይ በሚሊዮን የሚቆጠሩ አሉ ያንን የሚሰሙ እነሱ እንኳን ይታዝቡኛል አይልም። በዚህ ደረጃ ወርዶ ህዝብ ሲያስት ማለት ነው። ትራበል የሚባለው ሞ ያንን ይናገር ነበረ። ትናንትና ያንን ሁሉ ህዝብ የገደለን አብያምር ዛሬ ይገዛለት እየሆን ያሉ የማ አፉ ነው፣ የነ ጌታቸው አፉ ነው። እነ ጌታቸው የብልጽግና አሽከር ናቸው። የብልጽግናን ሀሳብ እያስፈጸሙ ነው። ስን ሚሊያንስ ማስረጃ አለኝ። እነሱ ግን ለሚከሱት ክስ ግን ማስረጃ የለም። የነሱ ክስ ካልሆነ በስተቀር ክሱ ማስረጃው የነሱ ክስ ነው። ካሁን በፊት ጌታቸው እንዳለ የራስህን ውሸት ማስረጃ አድርገህ ታቀርባለህ ብሎ ጌታቸው እንደነገረን፣ የእነሱን ውሸት እንደ ማስረጃ አድርገው ከማቅረብ በስተቀር ዜር ኢዝ ኖ ሲንግል ሲንግል ሲንግል ፋክት ኤቪደንስ ማስረጃ አድርገን የምናቀርብበት አንዳች ነገር የለም አንዳች ነገር የለም። ስለዚህ ኢኩቫላንሲው አንድ አጨወርባሪ ዛሬ ኢንተርቪው የሚያደርግ ምሰማው ነበረ፣ ኮርነር ምናምን ኮርነር ፕሬስ ነኝ ምናምን የሚል አጨወርባሪ ስለ ደብረ ጽዮን ሲያወራ እስከ ጥግ ድረስ ሄዶ ይናገራል በክህደት በክህደት ድካም ነው ወይስ ክህደት ነው ህዝቡን የሚጎዳው? እኔ አንድ ሰውዬ ከአሁን በፊት ምን አለ፣ ደብረ ጽዮን ይሻለኛል። አጅቡ እየጠጣ ትግራይ ውስጥ የተቀመጠው ቮድካ ከሚጠጣው ከጌታቸዋል የደብረ ጽዮን ድክመት ይሻለኛል። ደብረ ጽዮን ዝ ዊክ ምንም ጥያቄ የለው። ዝ ቨሪ ዊክ አሁን በተለይ ላለበት ትግራይ፣ አሁን ላለችበት፣ ዝ ናት ራይት ሊደር ዝ ናት። አቅም የለውም፣ ጉልበት የለውም፣ ችሎታ የለው። ኒድ ቱ ስቴፕ ዳውን ቲዲኤፎች ጎበዝ ከሆኑ ህዝቡን ዩናይት ማድረግ የሚፈልጉ ከሆነ አንደኛ ማድረግ ያለባቸው ደብረ ጽዮን ማውረድ ነው። ህዝቡ ዩናይትድ ይሆናል። እኛ ይህንን ስንነግራቸው አይሰሙንም። እኔ ፐርሰናሊ በደብረ ጽዮን ላይ ጠላቻ የለብኝ። ፐርሰናሊ ሰውየ ቢ ናይስ ጋ ቢ ፖላይት ፐርሰን። አሁን ግን ትግራይ ላለችበት ግን ብቃት ያለው ሊደር ነው ብዬ ግን አላምንም በተለይ ደግሞ እንደነ ብልጽግናና እንደነ ስምረት አይነት ዱሩዬ ወረበላ የሆነን ጉሩፕ የሚታገልበት እነዚህ ከነዚህ አውሬዎች ህዝቡን ስትራቴጂክ ፈጥሮ ሊያወጣ የሚችልበት አቅም አለው ደብረ ጽዮን ብዬ ግን አላምነው አላምነው። ይህ ግን ማለት ግን የደብረ ጽዮን ድካም የደብረ ጽዮን ኢንኮምፕተንሲ ኢንኮምፒተንሲ ግን ከነጌታቸው ክህደት ጋር ሊወዳደር አይችልም። እነጌታቸው በወንጀል ነው የሚጠየቁት። በአገር ክህደት ነው የሚጠየቁት። በቢትሪያል ነው የሚጠየቁት በወንጀል ነው የሚጠየቁት። እንደገና ደግሞ የትግራይን ህዝብ ጦርነት ውስጥ እንዲገባ አረጋችሁት፣ ወይም ጦርነት ውስጥ ሲገባ ራሱን ድፌንድ የሚያደረግበትን ነገር አላዘጋጃችሁትም። የመከተውን መርምር ከተባለ አብሮ ጌታቸው ደብር ይጠየቃል ማለት ነው። የጌታቸው ወንጀልና በጌታቸው ዙሪያ ያሉት ስፍር ቁጥር የለውም። የትግራይ ህዝብ ይሄ ጦርነት እንደሚመጣበት አውቃችሁ ፕሮፐርሊ አላስታጠቃችሁትም የሚባል ካለ አብሮ ጌታቸው እነክ እንደያ ይጠየቃሉ በደንብ እንደገና ደግሞ በትሬዝን በክህደት አሁን የትግራይን ህዝብ ክደው ከገዳዩ እግር ስር ሆነው በገዳዩ ሊያስጨፈጭፉት እየሞከሩ ባሉት በዛም ደግሞ በዛ በክህደትም ይጠየቃሉ። ደብረጽዮን ግን የሚጠየቀው አዎ፣ የትግራይን ህዝብ አላስታጠቀው። እኔ በጆሮ ሰምቸዋለሁ፣ ብሄድኩበት አስታጥቁን ይሉኛል፣ አስታጥቁን ይሉኛል። እኔ ግን ማረሻ ያዙ ሞፈር ያዙ ነው ምላቸው፣ ከመጡብን ግን ሰማሪያ መሳሪያችንን ጠግነን እንገጥማቸዋለን ሲል በጆሮ ይሰምቸዋለሁ ምን ማለት ነው? ህዝቡን አላስታጠቀው። ህዝቡን ፕሪፔር አላደርገውም። በዚህ ይጠየቃል ደብረ ጽዮን አንድና ሁለት ያሉ በደንብ ይጠየቃል። በዚህ ለዚህ ነው አሁንም በጣም የሚያስፈራኝ ድጋሚ ጦርነት ቢነሳ ደብረ ጽዮንን ይዘህ ደብረ ጽዮን መሪ ሁኖ በፊት እንገጥማቸዋለን ድንቀኑን አያሸንፉንም እንዳለን አሁንም እያሳተ እንዳይሆንና ህዝቡን ዋጋ እንዳያስከፍለው በጣም ፈራለ በጣም ሰጋለሁ። ደብረ ጽዮን ይውረድ የምልበት ምክንያት ህዝቡን ከአሁን በፊት እነዚህ አውሬዎች እንደበሉት ድጋሚ እንዳይበሉት፣ ትናንትና መጥተው እንደገደሉት ዛሬ እንዳይገሉት። ዛሬ ደግሞ የበለጠ ከባድ የሚያደርገው ምንድን ነው? ስምረቶች ሰላይ በየቦታ መድበዋል። አብይ ያደረገው ነገር ምንድን ነው? ትግራይን አደህያት፣ አደቀቃት። የትግራይ ህዝብ የሌለውን አይነት ስነ ልቦና በገንዘብ መገዛት፣ በገንዘብ መሸጥ፣ ሰርቫይቭ ለማድረግ ሆዱን ለመሙላት ህይወቱን ለማቆየት ሲል ማንም በገንዘብ የሚገዛው የሚጠቀምበት እንዲሆን አደረገው። እንደገና ደግሞ ደብረ ጽዮንም ደግሞ ስልጣን ላይ በማስቀመጥ በማስቀጠላቸው ወጣቱ ሞራሉ እንዲወድቅ አደረገ። ያች ህወሓት የሚላት የሚወዳት የነበረው ፓርቲ ላይ የነበረው አመለካከት እንዲቀየር አደረገ። ለምን? ደብረ ጽዮን የሚባል ሰው ስለቀጠለ። ህወሓትን የሚወዱት ቢሆኑ ድሮ ደብረ ጽዮን ዞር አድርገው አዲስ ፌስ ቢያመጡ ድሮ ወጣቱንም ሞራሉ ያነሳሱት ነበር። ወጣቱ ግን ከጌታቸው ጋር ነው ማለት አይደለም፣ አይደለም የትግራይ ወጣት ከጌታቸው ጋር አይደለም። ያ እሳችን ሌሊት ጌታቸው ወጣቱ ይወደዋላል። ኖ እኔ ማዕት ወጣት ነው የሚደውልልኝ። ትላንትና መስሎን ነበረ ለውጥ የሚያመጣ መስሎን ነበረ፣ ግን ጌታቸው ከወንድሞቻችን ገዳይ ጋር ሆኖ አብሮ ካየነው በኋላ አመመኝ እያሉ ማዕት ማዕት እንዲያውም ይሉኛል። የወጣቱን ራዕይ ገሎት ሄደን የሚሉ ጌታቸው የወጣቱን ትግራይ የነበረውን ወጣት ራዕይውን ገሎት ሄደ የነበረውን መነቃቃት የነበረውን ጉጉት የነበረውን ፍላጎት የወጣቱን ገድሎት ሄደን የሚሉ ራእያችንን ሰረቀው የነበረንን እንቅስቃሴ መነቃቃታችን ገድሎት ሄደን የሚሉ እንኳን ጌታቸውን ሊደግፉት። ስለዚህ ላጠቃልለውና የህወሓትና የስምረት እነዚኞቹ ከብልጽግና እነዛኞቹ ከሻቢያ የሚባሉ ሊስተካከል ይገባል። እኔ ሰው ላየው ነገር ነው የሚመሰክረው በአይኑ ላላየው ነገር ሊመሰክር አይችልም። ጌታችን ኢየሱስ ክርስቶስ ስለነ ጲላጦስ ነው ያላቸው። ይሄንን ነው ሁለት ወይ ሶስት ምስክር ካልተገኘበት እንዴት ወንጀለኛ ብለህ ትይዛለህ ያለው ምስክር በሌለ ኤቪደንስ በሌለ ፋክት በሌለበት እነ ብልጽግናና እነ ስምረት በፈጠሩ ትርክት ኢኮቫላንሲ መፍጠር ግን ሮንግ ነው ሮንግ ነው። የእንግሊዝኛ ፕሮግራም ምሰራለሁ። ምክንያቱም እነ አሌክስ ዶዋል እነ ምናምን የሚባሉት ኒ ለር ፎልስ ኢኮቫላንሲ መፈጠር የለበትም ትላንትና ጌታቸውን የደገፉ በሙሉ ዛሬ ጻድቅ ለመምሰል እነዛኞቹ ከሻቢያ ጋር ነው እነዚኞቹ። ኖ ከሻቢያ ጋር የሚሰራ የለም። ህዝብ ለህዝብ እየተቀራረበ ነው። ምክንያቱም ብልጽግና አስቀምጦት የነበረው ሰራዊት ተነስቷል። ህዝቡ እዛ ዳር ላይ የነበረው ግልብጥሎ ተገናኝቷል። ተገናኝተዋል። የሆኑ አክቲቪስቶች ደግሞ ይህን ነገር ክሬድ ወስደውታል ኤግዛጅሬትድ አድርገውታል። አምፕሊፋይድ አድርገውታል። የራሳቸውን ክብርና የራሳቸውን ስም ዝና ማውጫ አድርገውታል። ከፓርቲው ጋር ግን ወይንም ከቲዲኤፍ አመራሮች ጋር ግን እየተደረገ ግንኙነት ግን አይናችን ያየው ጆሯችን የሰማው እጆቻችን የዳሰሰው እንደ ብልጽግናና እንደ ስምረት የምናቀርበው ግን አንዳች ማስረጃ ግን የለ ነው። ስለዚህ ይህ እንዲህ ብለው ሲነግሩን ልናስቆማቸው ነው የሚገባው። እንደዚህ ያለ ፎልሲ ኮቫለንሲ መቆም አለበት። በፊት በትግራይ ጦርነት ጊዜ አማራም እኮ እየተገደለ ነው ሲሉኝ ዛሬ የብልጽግና የስምረት የጌታቸውና የጻድቃን ትልቅ አክቲቪስቶቹ ነው። እስካሁን ደግሞ ወደ ወደ ሌላ ራሳቸውን ቀይረው ያሉ እቴይ በአማራና በትግራይ እንደዛ እያለች ኢኩቫለንስ ያት ፍጠሪ ይሉኝ ነበር ኢኩቫለንስ ያት ፍጠሪ ይሉኝ ነበር በፊት። ዛሬ ግን ምንም ኤቪደንስ በሌለን ነገር ምንም አይነት ማስረጃ በሌለው ነገር ግን ኢኩቫለንስ ሲፈጥረው እነዛኞቹን ከብልጽግና ጋር፣ እነዚኞቹን ከሻቢያ ጋር፣ ውሸት። የዚህን አይነት ጉብዝናም የለውም ህወሓት ሻቢያና ህወሓት እየሰሩበት ላሉት ምንም አይነት ማስረጃ የለንም። ቲዲኤፍ እና ሻቢያ አመራሮች አብረው እየሰሩ ከሆነ አንዳች ልናቀርበው የምንችለው ማስረጃ የለንም። ማስረጃ ደግሞ የሌለ መክሰስ ስም ማጥፋት ነው የሚባለው። ዲፌሜሽን ይባላል፣ ብላክ ሜሊንግ ይባላል እንጂ ምንም አይነት ማስረጃ የለው ይህ ነገር ኮሬክት ልናደርገው ይገባል።